ነገር እንደ በሸቀኝ አስቀየም። ጉሻይ ምን በጥፋት ያይላት ማረ። አዎ እሱስ፣ እናንተ የሚሰራችሁት ስራ ጥሩ አይደለም፣ ቢሆንም ግን እንደ በሸቀኝ ያን ያህል ስናገርሽ ኋላ ነው፣ እንዲያው ኩለ ሌሊት ላይ ምን ሜና ነገር ቀስቅሶኝ ሳስበው እንዲያው ያረኩት ነገርም ደግ አይደለም፣ እና እንዲያው አስቀየም ያት። ሆን ብዬ እኮ እንዲያው ነገር እንትን ቢለኝ ነው። እና እንዲያው ይቅርታ በይ እንዲያው እንዲያ ምን እሷም ቢሆን እኮ ግፍ አብላ ብትመጣብን ነው እንጂ እኛ ምን እንዲወስድ አበግን ነው ጊዜ እንጂ እሷ ስለሚሆን የሚያስጠፋኝ ነው። እና ቢሆን በላይነሽ፣ እንዴት ነው የፈለገው ነገር ቢሆን እች ሴትዮ ቀን ጠሞባት ብቻዋን በአንድ ቤት ውስጥ ሆና እየተብከነከነች ያ ሰውዬ እንዲያ የሚሰራት ስራ የሚያረጋት አድራጎት ግራ ገብቷት እየተብከነከነች ባለችበት ሰዓት ላይ እ ይህን ነገር ማረጋችሁ ተገቢ ነው ሲሆን አይዞሽ እህት አለም አለንልሽ። እንዲሁ ምን ጎደለ ይባላል። የፈለገ ነገር ብትልኪ ሰትዮ የከፋት ሰው ናት። ሌላው ቀርቶ እኮ ታውቂያታለሽ። ታቅሽ ትበይን ተፈሷ የተጣላች ናት። እዋ ቀጠና ብላ የምትናገር ሰትዮ ከብቶችን እንዴት እንደምትናገራቸው እያወቅሽ ምን አለ ለስ ብላችሁ ብታሳልፏልደበድበድበድበድበ ጊዜ ቢሆንም ያለፈው አልፏል። ያለፈው አልፏል። መቼም ታውቂያታለሽ፣ ነገር ጫሪና ሰትዮቱ እንዲያ መች አድርጋችኋት። ዝም ብላ የምትቀመጥ ሰው አይደለች። እኔ ከዚህ በላይ የምትደረግ ነበር እኮ እንደ ወትሮ ብቻ አልሆኝ ሊሆን እኔ ነበርኩ ማውቃ። አንተ ልጅ እና ቢሆንም እኔ እኮ ነው ምን እንዲያው እኔ እንዲያ በእነሱ ስብ ከነከን ሲወጣ ሲወርድ ቆይቼ እናንተ ደግሞ ያን ማረጋችሁን ስሰማ እንዲያው በቃ ሌላ ሆንኩ እኮ በቃ ሌላ ሆንኩ፣ እና የተናገርኩሽ በዚህ የተነሳ ነው። አሁንም ቢሆን እቺ ሰትጆ ዛሬ በመንገድ አልፈች ስተጅም ሆነ እ ወንዝም ስተጅ ደጅም መጣ ሊሆን ይችላል አንድ ነገር ብትናገሪ እንዲያው እንዳልሰማ ጀሮ ዳባ ብለሽ ዝም ብለሽ አሳልፊያት ነገር ይሻል። አዎ ዝም ብላ ዝም ትላለች። ለኔ ማለት ምን አለሁ ስፋተው ምን ይፈተው ይላል። የከፋት ሰው ናት እ የከፋት ሰው ናት። ተናግራ ተናግራ ተናግራ ሲያልፍላት እሑድ ብላ ሲረክማት ዝም ትላለች። ኋላ ደግሞ ነገሩን ረስታው ተመልሳ መጣ በላይሽ ማለቷ ለማይቀረው፣ መቼም ያፏን ነው የዕለቱን ነው እና ልትናገርሽ ትችላለች። ደጅም ልትመጣ ትችላለች። ይኸውልሽ የትናንትናው እንዲያቆርቆሯል። ደጅም ልትመጣ

ይልቅም ልብዬን የማምን እሱማ እኮ እሷም አድራጎቷ ጥሩ አይደለም ግን ብትር ጓት የከፋት ሰው ናት ብዬ ነው እንጂ እኔማ ምን አገምጣለሁ። አሁን ያህ ነገር ተይው አልፏል። ምን ዛሬ አዲስ ቀን ነው እና ከከብቶች እስኪ ፋተ ተይዣቸው ነው መሄድ ጊዜ ድራሽ መጣለሁኝ። እንግዲህ አሰቤት ነው ይመል አሁን በል በል ነው ያን ያን ሰው ሆነው ደበደቡኝ፣ ደበደቡኝ። ግዴለም ዳሉት መሰልና ያ እልልብዬ ዳርኩኝ፣ ዘፍኛ ስንት ነገር አድርጌ ዳርኩኝ። ያች ነጫጥ እንኳ ደሞ ሰው ሆና ደሞ ያች ቻርባስ እንዲህ አልሻ የበለኝና እሷ ደግሞ እኔ ነኝ ይላል ነገሩ። ግዴለም የእርቢያን አይተው ስለሆነ የተጫወቱ እ እ ፊትና ኋላ ያልሰልለው ስለሆነ ማላገጫ ያደርጉኝ

ነገሩን እዚህ በአንድ አንደርገርታ እንትን እያለችኝ ይሆናል። እኔን ማንሳት እመጣለሁ። መቼም አለቃት ተገባችበት ብትገባ እኔ እንዲሁ አንድ ጊዜ ወጥቻለሁ። እንዲያውም ለብዙ ለጠቅላላ ሰዎች ነው እንትን ያለኝ። ገና እየመረጡ የማሰጠው። ቆይ ግን

ከብቶችን እየሻታ ለርን ወይ የምልህ አብረን እንዳለ እኮ ነው የምልህ። ትንሽ እንቆይና ጊዜው ሲደርስ አብረን እንወርዳለን። አንተ የምትሄድ ነው ሁን ምን ምን ነገር ይዘህ ነው? ነገር የእኔ እህቱና የአንተ የሰሩትን ስራ ነው ሰማሁ እንጂ

እንደ ነገር ነምብላ እን ዚያ በላይ ምን ይመጣል? ሁለቱ ነው ን ከፈራቻ ጊዜ ብላ ወድቅ ያለች መሰለኝ። ነው መላሷ ቀርቶ ሆን ከፋት። ሰው ናት አይዞሽ እንደማለት አብረው አብረው ደግሞ አይዞሽ የሚላትን ብዙ ትወዳለች ብለህ ነው ስትጇ ሲሆን ሰው ሲበሽቀው እኮ ሲነደው ብዙ ነገር ነው። ዳንጣ የማርቲ አንድየውን አንድየውን ወረድኩበት። ኋላ ደግሞ ተሰማኝ። እንዲው አሁን መጣ ምታረገ ይብለሽ ነው ይህን ያህል እንዲው። ኦ ምንታረገኝ? እሷ ምን የምታረገው ይታወቃል። እናቴ ምን ብትናገርሽ ይደለድልሽ፣ ቀና ብለሽም እንዳታያት ብሎኛል። ማር ነገሩን ሰምቶ እንዴት ምን ይሁን ብሎ ነው። እንዴት ነው እንዲህ ችግር በችግር ተደራርቦባት፣ እንዴት ያለ ነገር ነው? እሷን እንዲያ ማረግ ትልቅ ውርደት ነው።

ያን ጊዜ ትተናት ብንሮጥ መጣና ልኮኛ ትተናት፣ አንቺ ደግሞ እና የፈለገውን ብታደርገን ትተናት፣ ዝም ብለን ነገሩ ነው ነው ብንተው ነበር። ሌላ መዘዝ ነው የሚመጣ። እንተው ነበር የሚሻል ነገሩ እስከ ተስፋስ እኛ ምን ደ ነው ሌላ አረግናት ታልሆነ ሙሉ ሳስበው ዝም ብለሽ ተኝቼ ታልሆነ ጉልበቷ ጉልበት ነው። እኛ ደንስ እናስ አናስማርን ቀስ ብለን እንደው ማርኝ ብንላት ታስታርቁን፣ እንበል ማርኝ ብለን እንደገና ነው የሚነሳበት፣ እንደገና ነው የሚነሳበት እና እንደው ወዶ ንማንቸ እሱ ሲለይ ነው እኮ እንደው እንደው ወደኋላ እንደው ዘግየት ያሰብሽት እንጂ እንደው ተዝም አላለኝ ስታበግን እንግዲህ እንደው እንዲያ ብለን ህደን ተዚያ በኋላ እንደው ቤት የኮች ብዬሽ ሳስበው ነገሩ ኧረ እንደው በነገር ላይ ነገር ስንሆንባት ብን ተዋት ኑሮ ምን አለ ብዬሽ አሰብሽው።

ማና ባሽ እንደሚደርስልሽ ይሻለን እያንዳንድሽ ብሎ ፈጥፋች ደግሞ ሰው ጠያቂ ናቸው። እዚያች ከበሩ ዘንድ ትሄዳለች። ከዚህ በኋላ ያች ዳሳሽ የምትባል ሴት አደለም እቤቷ ጥያቄ ይቅርና መንገድ ላይ አብራችሁ ቁማችሁ ያገኛችሁ አንቺ ያቱ

አይ ድረስ ነው እንዲያው፣ ሴትና ጉብል ያመጣው ነገር እኮ ነው ምልህ፣ ስንት ስንት ነገር እንደሚፈጥር አሁን ይኸውልህ፣ ከዚያ ተወንዙ ማዶ ያለውን የተዘጉትን አምስቱን ቤቶች አይተሃቸው ታውቀው ተሆነ እንደው እውነቱ ነው የሚባል ሰው እያዋያው ነው። አሁን እነሱ ይኸውልህ በሴት የተጫረ ነገር በሴት የተጀመረ ነገር መስሎኝ ይኸው ታንዱ ቤት ሁለት ታንዱ ቤት ሶስት ተጋደው ይኸውልህ ነፍስ ተጣፍተው ባድማቸውን ነቅለው ይኸውልህ ይሄዱ። ዛሬ ይኸውልህ ባድማቸው የማን መፈንጫ ሆኖ እንደዚህ። ይኸው እንዲያው ጅል ያመጣው ነገር ለሁሉም ይተርፋል እንጂ ጅል ያመጣው ነገር ለክፉ አሰጥ ብዬ ነው እ

እኔ ሌላ እጄን እንትን ውስጥ መክተት አልፈልግ። የማሳርፍልኝ ተይበላት ብዬሽ ነበር። ምን አንተ ተግባራለህ አያሌው፣ ምኑን ስራ እንዳያስከው አላውቅም። ጊዜ አጣህ ሄዳ ወጋ አፈልጌ ነበር። እሱ ነው እየተሳደድኩ እየተሳደድኩ እና ና እስኪ ና እስኪ አሁን አለ ማንንም ላቁጭ በል። እስኪ ና ተቀመጥ እና እናውቅ። አልቀመጥም። ምን የምቀመጥበት ነው? ተንቄ ነው

እንደ ሰው እንደ ሰው ውለሽ ነው መሰል እኔንም አቧዘዛቸውኝ። አሁን ሌላ እንግልግሪያ መጀመር ነው እኮ ነው ያለብኝ። ሲጀመር አደብ ገስተን ትን ብትል ምን አለበት፣ ሚሊዮን ብትሰማው ምን አለበት? አሁን ምን ሰው ሌላ ማይሆን ነገር እንትን ተግባር የላችሁም ብሰማችሁ ባልሰማችሁ እናንተ ተግባር የላችሁ። አንድ ቃል አንድ ቃል ተናገርኩ፣ ያንን በተግበር እንኳን አንተ እንኳን ሰው እኮ ነው። አታ ዝም በል እንግዲህ። ማስቲ ኮይና አንቲ ኮይ ምን ሆነ ነው

አዎ ዝም ብለህ አትድረቅ። አይሰማም እኮ ብያለሁ። አንተ ዝም ብለህ ተስፋቁ ሰው ልጅ ሲጀመር የሆነ ችግር አለብህ ነው

ምን ሆንክ ማለት ምን ማለት ነው? ምን ዝም ብሎ እኮ አሁን ላይ መታጠፊያው ላይ ተፊቴ ላይ እንዳለ ድንገት ብግር ብሎ ብግር ብሎ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ዙሪያ ደግሞ ዙሪያ ስመጣ አሁን ደግሞ መንገድ ላይ ደግሞ እንደገና ተበግሮ አመለጥኩ። እየሳለ ተበግሮ እንዳለ የለም እናትለው እናትለው፣ ቻልኩኝ ታገኘው ቻልኩኝ